ኢ, አበራ ጸጋና ሰላም ይብዛልህ። ሰላም ነው? ሰላም ነው? እንዴት ነው? እኔ ጥያቄ እንኳን እንደ አጠቃላይ ነው ስለ ሃይማኖት እንደዚህ ማለት፣ ዓለም ላይ ለምንድን ነው በጣም የበዛው? ምሳሌ አራት ሺህ አይነት ሃይማኖት አለ ይባላል ዓለም ላይ ማለት ነው። አንተ የትኛው ሃይማኖት ተከታይ ነህ? እኔ ሙስሊም ነኝ። ኦኬ ሙስሊምና ጥያቄ ጥያቄ እና እ ከጥያቄ በስተ ጀርባ ዓላማ ምንድን ነው? ምን ለማቅ ፈልገህ ነው? ምን መረዳት ፈልገህ ተጠቀመው? ነገር አይ እንዳጠቃላይ ማለት ለምንድን ነው? ምንድን ነው ዓላማው? ይሄ ሁላ ሃይማኖት ዓለም ላይ ለምንድን ነው? እና ደግሞ አሁን ምሳሌ የአሁን የሚመጡ ነብያቶች ሆነ ስታይላቸው፣ ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ ሲነሱ እኔ ነብይ ነኝ ብሎ የተነሱታ አላህ ልኮኛል ሊኮኛል ብሎ ነው የተነሱት። እንደዛ ብሎ ሲነሱ አሁን ሰበኩ ማለት ነው። እንደ ስብከት በአደባባይ ወጥቶ ነው የሰበኩት። እና አሁን የሚመጡትም ነቢያቶች አሁን በየጊዜው በጣም ብዙ ነቢያት ነው ይመጣ እኔ ፈጣሪ ልኮኛል። ለምሳሌ ፓስተር ላይ ፓስተሮች አብዛኛው ጊዜ እነዛ ፈጣሪ ልኮኛል ብሎ እንደዚህ እንደዚህ አድርጎልኛል፣ እንደዚህ ሁሉ ነገር ነግሮኛል ብዙ ነገር ይመሳሰልብኛል። ለምንድን ነው ይሄ ነገር? እና ደግሞ ምንድን ነው ዓላማው? ይሁላ ነብይ ነኝ ብሎ የሚነሳበት ምክንያት ምንድን ነው ዓላማው?

የመጀመሪያ ጥያቄ ምንድነው? እነዚህ ሃይማኖቶች ለምን በዙ የሚል ነው። አንደኛ አምላክ በነቢያት በኩል የደነገገው አንድ ሃይማኖትን ብቻ ነው። እሺ፣ ነቢይ መሐመድ ሰለላሁ ዓለይሂ ወሰለም ሲናገሩ ምናሉ? ለአንቢያ ዲንሁም ዋሂድ ይላሉ። ነቢያቶች ሁሉ ሃይማኖታቸው አንድ ሃይማኖት ነው አሉ። አምላክ የተለያዩ ሃይማኖትን እየደነገገ ለሰዎች አልሰጠም። አንድ ሃይማኖትን ብቻ ነው አንዴ ደንግጎ ለነቢያት ሁሉ የሰጣቸው። ገብቷል አይደል? እንጂ አምላክ የተለያዩ ሃይማኖቶችን

ጥቂት ምድራዊ ጥቅምን ገዙበት እያለ ይናገራል። እዚያ ከሆነ እነዚህ ሰዎች ምን ያደርጋሉ? የነብያት መንገድ ላይ የራሳቸውን ጥቅም ለማስጠበቅ ሲሉ ያንን አምላክ ሐላል ያደረገውን ሐራም ያደርጋሉ፣ ሐራም ያደረገውን ሐላል ያደርጋሉ። ይቻል በዚህ መንገድ እያደረጉ የራሳቸውን መንገድ እየፈጠሩ ወጡ። ሁላቸው እንዳጠቃላይ አምላክ አላህ ስብሐነ ወተዓላ በነብያት በኩል የደነገገው አንድን ሃይማኖት ነው። ራሱ ሲናገር ኢነዲነ ኢንደላሂ አልኢስላም አለ። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል

ነቢያችን ሰለላሁ ዓለይሂ ወሰለም ሐዲት ላይ ሲናገሩ ምን አሉ? እነ ኻተሙ ነብይን ነቢይን ላ ነቢይ ባዕዲያ ነው፣ እኔ ነቢያት ሁሉ መደምደሚያ ነኝ፣ ከእኔ በኋላ ነቢይ አይነሳም ብለው ተናገሩ። አዲስ ነቢይ አይመጣም በፍጹም። የሚገርመ የነቢይነታቸው ማረጋገጫ አንደኛ ምንድን ነው? ከእኔ በኋላ ሀሰተኛ ነቢያቶች ይነሳሉ ብለው በርካቶችን ተናግረዋቸዋል። እስከዛሬ ዛሬ ድረስ ሰዎች ሀሰተኛ ነቢያት እየተነሱ ይገኛሉ። ነቢ ሰለላሁ ዓለይሂ ወሰለም ተናግረዋቸዋል። እና ከእኔ በኋላ አንድም ነቢይ የለም፣ ነገር ግን ዳግም መሲሁ ይመጣል ብለው እርሱን ተናግረዋል። መሲሁ ዳግም በሚመጣ ጊዜ እንደ አዲስ ነብይ ሆኖ ሳይሆን አንድ የነቢ ስ ላ ስለም እማ የእርሳቸው ተከታይ ሆኖ ነው የሚመጣው። የሚከተለውም የእርሳቸውን ህግና ስርዓት ነው። የእሙኩም ቢኪታብ ላ ወሱነት ያሉ መሲሁ ዳግም ሲመጣ የራሴን ለተሰጠኝ መጽሐፍ ይዤ እመጣለሁ የሚል እንዳይመስላችሁ የነቢ ስ ላ ስለም ትውልድ ላይ ስለሆነ የሚወርደው በእኔ ቁርባን ነው። ለእኔ በተሰጠኝ በአላህ ቃል በቁርአንና በሐዲ ይመራችኋል ብለው ተናገሩ። መሲሁ ሲመጣ አንድ የነቢ ሰለላሁ ዓለይሂ ወሰለም ተከታይ ሆኖ ነው የሚመጣው በዚች ዓለም ላይ የዛኔም በቁርኣንና በሐዲት ሰዎችንም ያስተዳድራል። ይህን ይመስላል። እሺ መጠየቅ ምፈልገው የመጀመሪያው ጥያቄ፣ ለምሳሌ አንተ ቆመህ አንድ ሰው ሲገደል አየህ። በትክክል መሞቱን አይተህ አረጋግጠሃል። መሞቱን መቀበሩንም አረጋግጠሃል። በሁለተኛው ቀን ያን ሰው በአካል ብታገኘው ምንድን ነው የምትለው? ከሙታን አልተነሳም? ጨረስክ? አይ አይደለም፣ አልጨረስኩም። ሌላኛው ጥያቄ እሱ ነው እያንዳንዱ። ሌላኛው አስገባኝ፣ እኔንም አይገርምም። እስኪ እሱ ነው እያጠራ አንድ አይ ድምፅ እሱን ጀምርሽ። እሺ ሌላኛው ሁለተኛ ጥያቄ ልጠይቅ፣ አንድነው ይህን ትመልስልኝ ይሄ ይጨርስልኝ። አንደኛ ይህን መልስ ይህን ሞክር። ሃይማኖት ፍልስፍና አይደለም፣ እሺ ሃይማኖት ፍልስፍና አይደለም። በተጻፈ ነገር ላይ መሰረት አድርገህ የምትናገረው የሆነ ነገር ነው። ስለዚህ ስለማን እያወራህ እንደሆነ ገብቶኛል። ኢየሱስ ክርስቶስ ከሙታን ተነስቷል ተብሎ ተጽፏል፣ አልተጻፈም መጽሐፍ ቅዱስ ላይ? ተጽፏል በትክክል ተጽፏል። በጣም ጥሩ ሲነሳ ያየው አለ የለም? መነሳቱን መሞቱን አይተዋል፣ መነሳቱን አረጋግጠዋል፣ አግኝተውታል፣ አርባ ቀን አብሯቸው ቆይተዋል። ያልጠየኩህን አታወራ እንጂ ለምን ትዘላዋለህ? በደምብ ነው እንደሱ ከሆነ መልሰው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አለ? ተነስቷል ብለው ከጻፉት መካከል ተነስቷል ብሎ ከጻፈ ሲነሳ ይተዋል ወይ? አካል ተብሎ መጠየቁ ግድ ነው። ሲነሳ ይተዋል የጻፉ ሰዎች አግኝተውታል፣ ከሙታን ተነስቶ አግኝተውታል። መጠየቁሽን ሲነሳ ያየው አለ ወይ? ተነስቷል የለ አሱዬ፣ ወንድም አለም፣ ይሄ በማፈን ማሳመን አይቻልም። በእውነት ነው። ማላፈንኩም። ጥያቄ ተጠይቀህ የኔን ጥያቄ ዘለህ ሌላ ሌላ ያልተጠየከውን እያወራህ ስለሆነ ነው። ምንም ማላፈንኩም። ኖ አንተው ኢየሱስ ኢየሱስ ክርስቶስ እንድታስረዳህ ሳይሆን የተጠየከውን እንድትመልስ ነው። ወገናችን ኢየሱስ ክርስቶስ ከሙታን እሺ፣ ያየው ሐዋርያ አለ ወይስ የለም? አጭሩ አለ አለ። በቃ ጥሩ ኢየሱስ ልብ በሉ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ። ማን ነው የሐዋርያ፣ ሄድ ሐዋርያት ስራ አንድ ሶስት ላይ አንብበው ሄድና አርባ ቀን አብሯቸው በልቶ ጠጥቶ ስለ እግዚአብሔር መንግስት አስተምሯቸዋል። ያ ማለት ሲሞት አይተውታል፣ ከሙታን ተነስቶ ደግሞ አግኝተውታል። አልጠየቅኩም፣ ሲነሳ ነው ያልኩ። ለምን ተዋሻለ? መጽሐፍህ ላይ ተዋሻለ አይደል? ከሙታን ሲነሳ ሞትን ድል አድርጎ ሲነሳ ሲወጣ ያየ ሐዋርያ ለምንድን ነው እውነትን ለአንተ በሚመች ሰዎችን በማሳመኛው መንገድ ጥያቄውን መልስ ል ብራዘር ተነስቷል። ሙቷል ተነስተዋል ያየው ሀዋርያ አለ ወይ የለም አሉት እንጂ አስራ ሁለቱም ሀዋርያት እኮ መነሳቱን አይተዋል ሲነሳ ያየ ሀዋርያ አለ ወይ ሞተ እንድላድርጎ ሲነሳ ቀብሩን ከፍቶ ሲወጣ ሀዋርያቶች አይወጡ ምን ማለት ሌላኛው እንትንበለ በሚመች መልኩ ስለሆነ ለተጠየቀው ጥያቄ መልስ ከሌለ፣ አይ የለኝም። በእንደ ቀደሞ ልጅ ቅድም ልጁ ትክክለኛ ነግር ተናገረ። አይ ሲነሳ ያየው ሀዋርያ የለም። ኖ አይደለም። ስላምታታው አንተ በምትፈልገው ይሄ ማይ ኢምፖርታንት ወርድ ጥራልኝ በሚል። እሺ ከታች ሰላም፣ እንዴት ነ? ጥያቄ ካላች ጠይቁ። እሺ፣ ሰላም ነው። ሰላም አለይኩም።